በትግራይ በተካሄዱ ህገ ወጥ የሰዎች ዝውውር ክስ የቀረበባቸው ኮሎኔል ተወልደ ምን አሉ? ሰላም ጤና ይስጥልኝ። ውድ ቤተሰቦቻችን በማድመጥ ላይ የምትገኙት ኤንኤ ዴሊ ነው። የዕለቱን መረጃ ይዘን መተናል። ወደ መረጃው እናልፋለን። የትግራይ ጊዜ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ የስራ ባልደረባቸውን በህገ ወጥ የሰዎች ዝውውር እና የወርቅ ማዕድን ማውጣት ላይ እንደተሰማሩ ገልጸው ነበር። ከእነዚህ መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በህገ ወጥ የሰዎች ዝውውር ላይ ተሰማርተዋል በሚል ስማቸውን ጠቅሰው ከሰዋቸዋል። ከዚህ ጋር በተያያዘ አንድ በፕሬዝዳንቱ ስር በነበረ ኮሚቴ እንደተጠና የተነገረ ባለ 66 ዝ ጥናት የኮሎኔሉ ስም በተመሳሳይ በህገወጥ የሰዎች ዝውውር አንስቶ ከሷቸዋል። የትግራይ ጊዜያዊ አስተዳደር ሌትናል ጄኔራል ታደሰ ወረደ ጽሕፈት ቤት ባለፈው ሳምንት አቶ ጌታቸው ረዳ የሰጡት ቃለመጠይቅ አስመልክቶ ባወጣው መግለጫ በቀድሞ ፕሬዝዳንቱ እንደወጣ የሚነገርለት ሰነድ ያረጋገጠ ቢሆንም የመንግስት ሰነድ በማህበራዊ ሚዲያ እንዲበተን ማድረጋቸውን አውግዘውታል። ጽሕፈት ቤቱ የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት የመንግስት መሪ በመሆናቸው ብቻ የያዙትና ለማንም ይፋ ያልተደረገውን ሚስጥራዊ ሰነድ በማህበራዊ ሚዲያ እንዲበተን ማድረጋቸው ከሞራልም ከስነ ምግባርም አንጻር ሲታይ ተቀባይነት እንደሌለው በመግለጽ ለሽግግር ፍትህ እንቅፋት እንደሆነ ገልጸዋል። የትግራይ ሰላምና ጸጥታ ቢሮ በበኩሉ አቶ ጌታቸው ረዳ በፋና ቴሌቪዥን ላይ ቀርበው የሰጡት ቃለ መጠይቅ የትግራይ ኃይሎች አዛዦች ስም የማጥፋት ዘመቻ በማለት ተቃውሞታል። ከአንድ ወር በፊት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ግን በፕሬዝዳንቱ ጽህፈት ቤት ስር በተቋቋመ ግብረ ኃይል ተጣርቶ የተገኘው ውጤት ለማስፈጸም ቁርጠኝነት ያለው መንግስት ባለመኖሩ ምክንያት ለሚመለከተው ሌላ አካል አሳልፎ መስጠታቸውን በራሳቸው የፌስቡክ ገጽ ላይ አጋርተዋል። ቢቢሲ ትግ ኛ በአቶ ጌታቸው ረዳ አንደበት እና በትግራይ ጊዜያዊ አስተዳደር ትክክለኛ መሆኑ በተረጋገጠው ሰነድ ላይ በህገወጥ የሰዎች ዝውውር ስማቸው የተጠቀሰው ኮሎኔል ተወልደ ገብረትንሳኤን ያናገረ ሲሆን ስሜ ጠልሽቷል ሲሉ የቀረበባቸውን ውንጀላ አስተባብለዋል። አቶ ጌታቸው ረዳ አሁን ያቀረቡባቸውን ክስ በይፋ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ጊዜም የእርሳቸው ደጋፊ በሆኑት ማህበራዊ ሚዲያዎች ስሜን ሲያጠለሹ ቆይተዋል ሲሉ ተናግረዋል። በወቅቱ ጉዳዩን በሚመለከት ለአቶ ጌታቸው ቅሬታቸውን ማቅረባቸው የተናገሩት ኮሎኔል ተወልደ ለማህበራዊ ሚዲያ አንቂዎች ችግር የለው ራሴ ምላሽ ሰጣቸዋለሁ እያለ ሲያታልለን ቆይቷል ብለዋል። ይህንን ጉዳይ በሚመለከት ለመጨረሻ ጊዜ ከአቶ ጌታቸው ጋር የተሰበሰቡት ከሶስት ወር በፊት ነበር ያሉት ኮሎኔል ተወልደ ከሁለት ዓመት በፊት የፕሬዝዳንትነት ስልጣኑን ሲረከብ በሚገባ ስላልተወጣው ስልጣኔን አልተቀበልኩትም ባላቸው መሪዎች ላይ የስም አጠልሸት ዘመቻ ነው የጀመረው ሲሉ ወንጅለዋቸዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በ ወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም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 የተጠቀሱትም በስሬ የሚገኙት እኔ የምመራቸው ባልደረቦቼ እንደዚህ አይነት ተግባር ላይ የሚሳተፉ አይደሉም ብለዋል። ኮሎኔል ተወልደ ፈጽመውታል የተባለው ህገወጥ የሰዎች ዝውውር በህግና በስርዓት ተጣርቶ እጄ በህገወጡ ስራ ውስጥ ከተገኘ ለመቀጣት የሚያስፈራኝ ነገር የለም ብለዋል። አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዚዳንት በነበሩበት ወቅት ድብቅ እስር ቤቶች እንዳሏቸው የሚያመለክት ክስ አቅርበውባቸው እንደነበርም ገልጸዋል። በዚያ ስብሰባ ላይ የተጠቀሱት ድብቅ እስር ቤቶች የት ነው ያሉት፣ እነማንስ ናቸው የታሰሩት የሚሰሩበት የሚል ጥያቄ ቀርቦ እንደነበር ጠቅሰው ይህንን ጉዳይ በሚዲያ ወጥቼ መናገሬ ተሳስቻለሁ ማለቱን የህወሀትም ሆነ የሰራዊት አዛዦች ያውቃሉ ብለዋል። ኮሎኔል ተወልደ ይመሩት የነበረው ክፍል ከተለያዩ የኢትዮጵያ ክፍሎች ወደ ትግራይ መጥተው በህገወጥ መሳሪያ ንግድ ላይ የተሰማሩ ሰዎችን ከነትጥቃቸውና ማስረጃቸው ይዞ ለፖሊስ ያስረክቧቸው ሰዎች ነበሩ ብለዋል። ነገር ግን በወቅቱ በተለያዩ የማህበራዊ መገናኛዎች ላይ ጉዳዩ አጀንዳ በመሆኑና ጫና በመፍጠሩ በህገ ወጥ መሳሪያዎች ንግድ ተያዙ ያሏቸውን ግለሰቦች መልቀቃቸውን ተናግረዋል። አቶ ጌታቸው ከፋና ጋር ባደረጉት ቃለ ምልልስ ላይ በህገ ወጥ ሰዎች ዝውውር የተሰማሩት ሰዎች የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎች እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ ተናግረዋል። ይህ በኤርትራ ላይ ሲካሄድ የቆየው ህገወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆችም መዞሩ በቃለምልልሳቸው ላይ አመላክተዋል። ኮሎኔል ተወልደ በማህበራዊ ሚዲያ ላይ ስለተሰራጨው ሰነድና በእርሳቸው ላይ ስለቀረበው ውንጀላ ዝርዝር መረጃ እንደሌላቸው፣ ነገር ግን እስካሁን ድረስ በእርሳቸውም ሆነ በስራቸው በነበሩ ሌሎች ባልደረቦች ላይ የቀረበ አንድም ክስ እንደሌለ ተናግረዋል። አክለውም በትግራይ ህገወጥ የሰዎች ዝውውር እንዳለ ታምኖ በፕሬዚዳንት ታደሰ የተቋቋመ ኮሚቴ ይህንኑ የህገወጥ ድርጊት ለማጣራት ስራ ላይ እንደነበር አውቃለሁ ብለዋል። በእኔ ስር የነበረች ጸረ መረጃ የምትባል ክፍል ከዚህ ጋር በተያያዘ በስህተት ታግዳ ነበር። ያ ኮሚቴው ባጣራው መሰረት ይቅርታ ተጠይቀን ስራዋን መቀጠሏን አውቃለሁ ብለዋል። በአቶ ጌታቸው ረዳ በተበተነው ሰነድ ላይ የእኔና የባልደረቦቼ ስም እንዳለ አውቃለሁ ያሉት ኮሎኔል ተወልደ ቢሆንም እስካሁን በራሴና በሌሎች በሰነዱ ላይ የተጠቀሱ ሰዎች ላይ የቀረበ ይፋዊ ክስ የለም። ከዚህ በፊት ቢቢሲ ያናገራቸው ኤርትራውያን እንዲሁም የትግራይ ተወላጆች ትግራይ ውስጥ ታግተው ገንዘብ ተጠይቀው መክፈላቸውን ተናግረዋል። አንዳንድ ከፍተኛ የጸጥታ ኃላፊ ይህ ጉዳይ በቀጥታ የሚመለከተው እርሳቸው እንደሆነ የተጠየቁት ኮሎኔል ተወልደ ኤርትራውያንና ታዳጊ የትግራይ ሴቶች ወደ አረብ ሀገር እንወስዳቸዋለን በሚል የተለያዩ ሕገወጥ ተግባራት እንደሚፈጸም ለሚመለከተው የመንግስት አካል አጥንቼ አቅርቤያለው ብለዋል። በዚህ ጥናት መሰረት ኤርትራውያንን አግተው ገንዘብ የተቀበሉ ሰዎች እንዲያዙ አድርገናል። ይህንን ከትግራይ ክልል ፖሊስ ማረጋገጥ ይቻላል። ከህገወጥ ሰዎች ዝውውር ጋር በተያዘ ምን ያህል ሰዎች በቁጥጥር ስር መዋላቸውን የተጠየቁት ኮሎኔል ተወልደ ከቢሮ ውጭ በመሆኔ ይህንን ያህል ብሎ ቁጥሩን ለመናገር ይከብደኛል፣ ግን ደግሞ ከህገወጥ ሰዎች ዝውውር ጋር በተያዘ እስከ አረብ ሀገራት ድረስ መረባቸውን የዘረጉ በርካታ ሰዎች በቁጥጥር ስር እንዳዋልን ግን አፌ ሞልቼ መናገር ችላለሁ ብለዋል። አቶ ጌታቸው ረዳ በቃለ ምልልሳቸው ላይ ህገወጥ ሰዎች ዝውውሩ ተጧጥፎ እንዲቀጥል የሚያደርጉ ሰዎች አሁንም መኖራቸውን ገልጸው ነበር። አቶ ጌታቸው በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካ አመራሩ እጅ አለበት ብለዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮች እንቢተኝነት መሆኑን በቃለ ምልልሳቸው ላይ ተናግረዋል። ኮሎኔል ተወልደ ከቢቢሲ ጋር ባደረጉት ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስለነበራቸው የቆየ ትውውቅ አጋርተዋል። ከጠቅላይ ሚኒስትሩ ጋር የሚተዋወቁት የኢትዮ ኤርትራ ጦርነት ወቅት ባድመ ግንባር በአንድ ክፍል ውስጥ ሆነው ነው። ጠቅላይ ሚኒስትሩን ጨምሮ ስምንት ሰዎች የሚያዘው የዚህ ክፍል ኃላፊ እንደነበሩ ኮሎኔል ይናገራሉ። በአንድ አጋጣሚ ኮሎኔሉ ከፍተኛ ድብደባ በነበረበት ወቅት ለዚያን ወታደር የአሁኑ ጠቅላይ ሚኒስትር ዶክተር አብይ ከፍተኛ ድብደባ ስለነበር ቶሎ በልና ምሽግ ውስጥ ግባ ካሏቸው በኋላ ምሽግ ውስጥ ያልነበሩት ሌሎች ሰባት አባላት መገደላቸውን ይናገራሉ። በዚህም ሁኔታ የአሁኑን ጠቅላይ ሚኒስትር ህይወታቸውን እንደታደጉት ያውሳሉ። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ በ1997 በደቡብ አፍሪካ ተማሪ በነበሩበት ጊዜ ኮሎኔል ተወልደም ሕክምና ለማድረግ ወደዚያ ባቀኑበት ጊዜ ዶክተር አብይ ለአንድ ሳምንት ያህል እንዳስታመሟቸው በመግለጽ የሁለቱ ወዳጅነት የጠነከረ ነበር ይላሉ። የትግራይ ጦርነት ተቀስቅሶ የኤርትራና የኢትዮጵያ ሰራዊት ሽሬ እንዳስላሴን በተቆጣጠሩ ማግስት ኮሎኔሉ በከተማው ያስገነቡት ባለ ሶስት ኮከብ ሆቴል እንደወደመባቸው ገልጸዋል። ሆቴሉ በማን እንደወደመ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ኮሎኔል ተወልደ ሆቴሉን ማን እንዳወደመው በግል ያጣራሁት ነገር የለም፣ ቢሆንም ሆቴሉ የወደመበት ሁኔታ ተኩስ ባልነበረበትና ሌሊት ሰው በተኛበት አጋጣሚ መሆኑን እንደሚያውቁ ተናግረዋል። ከዚህ በተጨማሪ በጦርነቱ ወቅት በኤርትራ ወታደሮች እናታቸው ትንኮሳ እንደደረሰባቸውና የታላቅ ወንድማቸው ልጅ ምሰሶ ላይ ታንቆ መገደሉን ለቢቢሲ ገልጸዋል። ቢቢሲ ከገለልተኛ አካል ይህንን ባያጣራም የኤርትራ ሰራዊት በትግራይ ጦርነት በሰብአዊነት የሚፈጸም ወንጀል እና ከባድ የጦርነት ወንጀሎች መፈጸሙን የተባበሩት መንግስታትን ጨምሮ የተለያዩ ሪፖርቶች መውጣታቸው ይታወሳል። ኮሎኔል ተወልደ በአሁኑ ጊዜ ቤተሰቦቻቸውን ለመጠየቅ ከሀገር ውጭ መሆናቸውን የተናገሩ ሲሆን፣ ሰዎች እንደማይመለሱና እንደሸሹ በማህበራዊ ሚዲያ ላይ መሰራጨቱን ቢቢሲ ጠቅሶ ኮሎኔሉን ጠይቋቸዋል። አቶ ጌታቸው ፋና ቴሌቪዥን ላይ ቀርበው ስለ እኔ ከተናገሩት በኋላ ብዙ ሰዎች ደውለው ባትመለስ፣ አገር ብትቀይር፣ ስትገባ በሌላ መንገድ ብትመለስ የሚሉ ምክሮችን ለግሰውኛል። ነገር ግን ከሀገር የወጣሁት በህጋዊ መንገድ ሲሆን ስንመለስም በዚህ ሁኔታ ነው ሲሉና ጉዳያቸውን ሲጨርሱ ወደ አገር ቤት እንደሚመለሱ ለቢቢሲ አስረድተዋል። ውድ ቤተሰቦቻችን አብራችሁ ስለቆያችሁ እናመሰግናለን።